ዴቭ ና አደይ በመጨረሻ የአደይ አባት አዋርዶ አዋርዶ ከዛ ቦታ ላይ አባረረቸው ልብ ይሰብራል ዴቭ ና አደይ በጸጸት ተንገብግበው አለቀሱ የአደይ አባት ምን አባሽ የከተማ ወጠጤ ጎረምሳ ነው እንዲያመጣሹ እኔ ያመጣሁልሽን ባለ ሀብትና ዝና ተረግጠሽ አልፈልግም ብለሽ አሻፈረኝ ብለሽ ሄደሽ፣ አሁን ማን አባሽ ፈቅዶልሽ ነው ይህን ጎረምሳ እቤቴ ድረስ ያመጣሹ? ብሎ አደይ ላይ ስቃይዋን አበላት። አደይም ደግሞ አባዬ ተረጋጋ፣ ላንተ ሁሌ ክብር አይወድልህም። እኔ ኮ እንደ ማንኛውም ሰው ዲቃላ አላመጣሁም፣ በክብር አንተላ ኩራህ ብዬ ስለማከብርህ አይደል እንዴ እኛን እየወለድክ ለእናታችን ትተህ ሂደህ እኔ ግን አባዬ ብዬ የምጠራ ስለምወድህና ስለማከብርህ ነው። አሁንም ቢሆን ወደ ሳይሆን በግድህ ይህንን ልጅ እንድትድረኝ እፈልጋለሁ። ብዙ መስዋዕትነትና ዋጋ ከፍለናል። አሁን ደግሞ የቤተሰቦቻችንን ፍቃድ ለመጠየቅ ነው የመጣሁት ብላ ተናገረች። አንቺ ክፍታፍ ለካ ከተማ መሄድ እንደዚህ አፍ ያወጣል እንዴ እኮ እኔን አባትሽን ነው እንዲቀጥ ብለሽ የምትናገሪው አለና የያዘውን ከዘራ አናቷን ሊበትንላት ሲል እናቲቱ ቀወጠችው የአደይ እናት ደግሞ ቆይ አንተ ሰውዬ፣ እድሜ ልክህን ተልጆችህ ርቀህ እድሜ ልክህን ክብርና ዝናህና እስከመቼ ድረስ ነው? አደይ እኮ ህፃን ልጅ አይደለችም። ከተማ ወጥታ ብዙ ነገር አይታለች። የፈለገችውን ትዳር መርጣ የማግባት መብት አላት። ይሄንኑም ብላ ልጁን በጣም ጥሩና መልካም ልጅ ስለሆነ እንጂ እንደምናያቸው የከተማ ልጆች ከአንድ ሰው የሚፈልጉትን ነገር ካደረጉ የቤተሰብ ክብር የሚባል ትዝ አይላቸውም። ግን በጣም ጥሩና አደይን ስለሚያስባትና ስለሚወዳት ነው ይሄን ሁሉ አገር አቋርጦ የመጣው። ስለዚህ ክብርህን ማወቅ አለብህ ብላ ባለቤቷን ትትናገር። አንቺ ነሽ እንደውም ልጆቹን ጭንቅላቴ ላይ እየሰቀልሻቸው ፊት እየሰጠሽ የከሌ የከሌ ልጆች እይ አባታቸውን ሳያስከፉ አባታቸውን በሌላ ሰው ፊት ሳያዋረዱ አግብተው በደስታ እየኖሩ ነው ያለው። አንቺ ነሽ እንደዚህ የምታደርጊው ብሎ የአዴ እናት የአዴ አባት አዋረዳያት ማለት ነው። ሰላም ሰላም ውድ የተከበራችሁ የሌይላ ኤንድ የመሐመድ ቤተሰቦች፣ እጅግ በጣም ልብ አንጠልጣዩ የአደይ ድራማ እንደቀጠለ ይገኛል። ቻናሉ ላይክ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። አዴይ እንግዲህ ቤተሰቦቿ ጋር ሂዳ ከዴቭ ጋር ሽምግልና ወይንም አባቷ ከዚህ በፊት የባለ አባት ልጅ ነው የምታገቢው ብሎ የተሰደደችበትም ያው ለሷ ስደት ነው የተሰደደችበት ምክንያት ይሄ ስለነበረ ያንን ለማስተካከል ወደ ገጠር ሄዳ ነበረ። አባቷ ግን በሚያሳዝንና ልብ በሚሰብር ሁኔታ ከዛ ቦታ ላይ አስከፍቶና አስለቅሶ አባሯቸዋል ማለት ነው። ዴቭም እጅጉን በጣም ነው ያዘነው። ውሽ፣ አዴ፣ ምን አይነት አባት ነው ያለሽ እንዴ? እኔ እኮ አንችን ላማግጥ አንችን ላበላሽ አላልኩም አባት ስለሆኑ ብቻ የግድ ታግሰው ልጃቸውን በደስታ መቀበል ነበረባቸው። እስከ መቼ ድረስ ነው አደይ? ብሎ ዴቭም አንገቱን ደፍቶ ማልቀስ ጀመረ። ብርሃንም ደግሞ የኔ እህት አደይ፣ አባዬን ታውቂዋለሽ። ምንም እንዲከፋሽ አልፈልግም። አባዬ ከበፊቱ ጠንቶበታል፣ ብሶበታል። አንቺም ደግሞ ተረጋጊ። ነገሮችን እነከሌ እነከሌ ዘመዶቻችን እንጠርተን ለማግባባት እንሞክራለን። አሁን ላይ እሱ የሚረጋጋ ያስብበት፣ እኔንም ቢሰማይ ህጅ አናግረዋለሁ ብላ ስትል ተይ ብርሃኔ፣ ይህ ሰውዬ ተናዷል። በንዴት ደግሞ አናትሽን ቢልሽ ጸጸቱን አልችለውም። ተይ ሁሉም ነገር ይቀርብኛል እንጂ እኔ ከዴቭ ጋር ተለያይቼ በፍጹም በፍጹም ሌላ እሱ ወይ እሱ የሚፈልገውን ሰው ማግባትም መምረጥም አልፈልግም ብላ ተናገረች። ማለት ነው እንግዲህ ብርሃንም በጣም ነው የደነገጠችው። ከምንም በላይ ደግሞ የአደይ እናት በጣም በጣም ተናዳለች። ልጄ ደስታዋን ማየት ሲኖርብኝ ልጄ ብዙ ነገር ማየት ሲኖርብኝ እንዴት እንደዚህ ሊፈጠር ቻለ እያለች በጣም ነው ያዘነችው፣ ማለት ነው። አደይም ደግሞ በቃ አባት እንደሌላት እና የእሷን ደስታ እንደማይፈልገው የተረዳችበት ፓርት ነው። ያሳዝናል። ቅምጥል ከኪንጎ ጋራ እንግዲህ በጣም በሚገርም ሁኔታ በቅናት እየተንጨረጨረች እሱንም ብዙ ነገር እያለችው ትገኛለች። እሱም ደግሞ ስለሚያከብራትና ስለሚወዳት ቅምጥል እባክሽ፣ ረፊ እኔንም አታሰቃይኝ። ምንም ቢሆን አንች ለእኔ ወድጅሽ ፈቀጅሽ አብረሽ እየሆንኩን ያለሁት ከአዴ ጋር ስላየሽ ብቻ ይሄንን ነገር እንድትጠረጥርኝ አልፈልግም። መረጋጋት ይኖርብሻል እያለ አላት። እሷም ደግሞ አይቻለሁ በግድ ስትጋተታት አይቻለሁ፣ እንዲህ ስታረጋት አይቻለሁ። እንዲህ በቃ እጁን እጇን ያዘና ለማስረዳት ሲሞክር በቃ ልቀቀኝ ብላ ስትታገል እሱም ሲለቃት፣ መሬት ላይ ፍርጥ ብላ ድብን ብላ ነው የቀረችው። አሁን እንግዲህ ወንድሟ ወንድሟ ለራሱ አይረዳም። ምክንያቱም ኪንጎን አንገቱን ሄዶ ሲጥ ለማድረግ እንጂ በፍጹም የእህቴ ችግር ነው ብሎ እንትን አይልም ማለት ነው። እና እንግዲህ ለሊም ደግሞ እጅግ በጣም በሚገርም ሁኔታ ቤኪ አንተም በምንም አይነት ሁኔታ ከኔ እንድትርቅ አልፈልግም እና የተፈጠረው ነገር በጣም አጥፍቻለሁ፣ ይቅርታ ብላ ተለማመጠችው ማለት ነው። ባቡሬም ደግሞ ማነሽ ለሌ አንቺ እሱ የራሱን ህይወት አጣፍጦ እየኖረ አንቺ እስከ መቼ ድረስ ራስሽን በጥያቄ እንትን ስት ትኖርያለሽ? በቃ ያለፈውን ህይወት እርሺ። ምናልባት ከኤላ የበለጠ የሚያስብልሽ የሚወድልሽ ሰው ሊመጣ ይችላል። አንቺ ደግሞ ያንን ሰው ኤላን ስለምታፈቅረውና ስለምትወጂው ብቻ በሱ መደምደም የለብሽም። ኤላ አሁን ምን አይነት ህይወት እየኖረ እንደታውቂያለሽ አታቂም። አንቺ ግን ስለሱ እሱ ትዝታዎች እየሰበሰብሽ በቃ በፊትሽ ላይ ጥሩ ሰው ቢመጣ እንደዛ አስቀይመሽ፣ ውጣልኝ፣ ና ሄድልኝ እያልሽ ብዙ ነገሮችን ስሜታዊ ባቶኝ በጣም ደስ ይለኛል ብሎ አላት። እሺ በቃ ባቡሬ፣ እባክ ለተፈጠረው ነገር ይቅርታ። ያልኩትን ነገር ደግሞ እየደጋገምክ ጸጸቴን አታብዛው አለችው። አረ፣ እኔ ምንም አይደለም እና ወደ ቤት አትመጣም? አለችው አይ፣ አልመጣም አሁን የሚሄደው ወደ ማዘሯ ጋር ነው ብሎ ትቷት ሲሄድ፣ በቃ እንደዚህ ነው ማለት ነው፣ ትቶኝ የሚሄደው ሰላም ሳይለኝ ሳይስመኝ ብላ የሆነ ለሊ። በአጭር አማርኛ የባቡሬ ፎንቃና ፍቅር ይዟታል። እሱም እንደዛው ግን አሁን ላይ ጊዜው ስላልሆነ ብሎ ስላሰበ ተወት አድርጓት እየተረዳት ነው ያለው ነገር። እሷ ግን ፍቅርና ፎንቃ ስለገባላት የምትናገርና የምታደርጋቸውን ነገር በፍጹም እየለየቻቸው አይደለም። ትልቁና ዋናው ነገር ግን ያው ፍቅራቸውን በቅርብ ጊዜ እንደሚገላለጹ እርግጥ ነው። አደይም ቢሆን ባቡሬ አንተ በጣም ጥሩና መልካም ሰው ነህ፣ ለሌን ትረዳታለህ ብዬ አስባለሁ። ለሌ አሁን ላይ የስንት ዓመት ፍቅሯ ገሏት፣ የስንት ዓመት ፍቅሯ ብዙ ነገር አድርጓት ነው የሄደው። እባክህ እባክህ ምንም ቢሆን ምንም ለሊ ያለችውን ነገር ብትልህ አንተ ከክፋት እንዳትወስድባት፣ እንዲሁም ከሁላችንም በላይ ልትረዳትና ከጎኗ ልትጠብቃት እፈልጋለሁ ብላ አለችው። እዌ ለሊ እኮ ታድላለች፣ አንቺን የመሰለ መልካምና ሀሳቢ ጓደኛ ስለሰጣት በጣም እድለኛ ናት። አዴ፣ አታስቢ። እኔ ለሊን ትንሽ መቀጣት አለባት። ምክንያቱም የምትናገራቸው ንግግሮች ከባር ነው። እኔ ደግሞ ያ እንዲሆን አልፈቅድም። ስለዚህ አሁንም ቢሆን ህጄ አናግራታለሁ፣ ግን ትንሽ መቀጣት ስላለባት እየቀጠኋት ነው ብለዋል። እሺ እንደዛ ነው ባቡሬ፣ አመሰግናለሁ ብላለችው ምንም ምስጋና የለም እሷ ግን በጣም እድለኛ ናት እያለ ለአደይም አደይንም ደግሞ አንቻ አትጨናነቂ፣ ይሄንና እሷ ጉዳይ እንፈተዋለን ብሎ አላት ማለት ነው። አደይም ባቡር ይሄንን ነገር ስላላት በጣም ደስ አላት እና ጉዞዋን ወደ ለሊ ቤት ስታደርግ፣ ወደ አደይ ቤት ስታደርግ ኪንጎ ጋር ሰላም ስለተባባሉ ብቻ ቀምጥል ቀወጠችው። ወደ ሮማንና ሩታ ስንመጣ መንገድ ላይ እየሄዱ ሳለ ለሌ አገኘቻትና፣ ውይ ሩቲ በጣም መልካምና ጥሩ ሰው ነው ያገኘሽው። ሮማን እኮ በጣም መልካም ልጅ ናት። ሮማን አንቺም ጠፋሽ፣ ያው የዛኔ ስራ ፈትሽ እኔ ቤት ብቻ መጣሽ። አንቺም እኮ ጠፍተሻል። ለሌ እውነት ለመናገር ባቡሬንና አደይን ካገኘሽ በኋላ እኛ ቤት መምጣት ሽን አቁመሻል አለቻት። ምን ላድርግ ብለሽ ነው ሩታ፣ ያለሁበትን ስሜት ታውቂያለሽ፣ እና ድሮም ቢሆን አደይን ብዬ ነው የምመጣው አለቻት። ከዛ እሱስ ልክ ነሽ፣ በቃ ሮማን፣ አንቺ ወደ ቤት መሄድ ትፈልጊያለሽ መሰል። እኔ ለሌሊት ሸኛታለች እና አብረው እየተጫወቱ ወክ እያደረጉ ሄዱ ማለት ነው። ሮማን ከሩታ ጋር ከመለያየቷ በፊት ሩታዬ አንቺ ዝቤት እኔ ጋር ሰላም ከሆነ ጀምሮ በጣም ደስ የሚል ጊዜ እያሳልፍነን ያለ ነው። ታዝንልኛለሽ፣ ምንቴልኛለሽ አሁን አንቺ ከእርሽ ማናለኝ እያለች አለቻት። ታይ ታይ ሮማን እንደዛ ትበይ ፍቅር ደግሞ ያለችውን ሁሉ እሽ እንዳታያት መልስ ስጫት። አድበች ስራሽን ስሪ። በዛ ላይ አሹ አለ እኛ ደግሞ እንመጣለን ብላ አለቻት። አሹና ዳይመንድ እንግዲህ ቆፍጠን ጀገን ብለህ የአባትህን ሀብትና ንብረት ወደ ራስ ማድረግ አለብህ። የአደይ አባት ራስ ወዳድና ክፉ ሰው እየሆነ ነው ያለው። ዳይመንድ በአሁኑ ግን አንተ አሸንፈ ስኬታማ ሆነህ ማየት እንፈልጋለሁኝ ብሎ አለው። አሹዬ ነው ወንድም። አንተም ከዚህ ከሰው ዘበኛ በር ከመክፈት እኔም የማንንም ኬስ እየዘረፍኩኝ ሌባ ተብዬ ከመሮጥ የምንለወጥበትን አጋጣሚ የማገኝ ይሆናል። አታስብ፣ አሁንማ ድል በድል ሆናለሁኝ እያለ አለው። አሹ የወንድምነትን ጥግ ያየንበት ለዳይመንድ ቢቃለዱም ቢጣሉም መልሰው የመተሳሰባቸው ነገር ግን እጅግ በጣም ደስ ይላል። ሌላውና ትልቁ ነገር ዴቭ የፍቅርን እናት በቃ ሁሉንም ነገር አሳክተህ እንደምትመጣ ተስፋለኝ የኔ ልጅ። ባለፈው የተፈጠረው ነገር ከባድ ነው፣ ቢሆንም ራስህን ጠብቅ። ሁሉንም ነገር እንደሚሆን አድርገህ ደስተኛ ሆነህ እንደምትመጣ አስባለሁ ብላ እቅፍ አድርጋ ስትሸኘው ፍቅርም ደግሞ ዴቭዬ በጣም ነው የምናፍቀኝ። አንተ ጋራ ብሬህ በሄድ በጣም ደስ ይለኛል። ፍቅር አታስመሴ እኔን የምትወችኝና እንደ ወንድምሽ የምታይኝ ከሆነ በየመንገድ የገባሽ እቅዶችን በሙሉ አታበላሽብኝ። አንቺ ከባድና ኃይለኛ ሰው ነሽ፣ ለዚያም ነው ብዙ መናገር የማልፈልገው ብሎ መንገዱን ቀጠለ ማለት ነው። ሩታም በጣም የፍቅር እና ስለፈቀደችላት በጣም ደስ ብሏታል። ገጠር ለመሄድ እጅጉን ጓጉታለች። አሹ በስተመጨረሻ ዳይመንድና ዴቭን የሩታን ነገር አደራችሁን ይችን የመሰለች ልጅ አለልኝና፣ ጫኔ ከባድ ሰዎች ናቸው አንዱ ሰው ጠልፎ የሆነ ነገር ቢያደርጋት እናንተ ስትመጡ ጠልፌ ነው ማሰቃያችሁ ብሎ ሸኛቸው ማለት ነው። ፍቅር እንግዲህ እየተኝ ጨረጨረች ትገኛለች። እሷ አኳ ያደርገውም አይባልም። ፍቅር አሁን ዴቭንና እንዲሁም ደግሞ ዳይመንድን ተከትላ ገጠር ትገባ ይሆን የሚለው በጣም አሳሳቢ ነገር ነው። የአደይ አባት በመጨረሻ ይሄን ነገር ማድረጉ በጣም በጣም ነው የሚያስጠላው። የሚያሳዝነው እንግዲህ አዴና ዴቭም በጣም ነው የተናደዱት በመጨረሻም ተስፋ ላለመቁረጥ ሲባል ብርሃን አባቴን እኔ ለምነዋለሁ፣ ተረጋጉ፣ እኛ ጋር ቆይታችሁ ነው የምትሄዱት እያለች እየተባበረቻቸው ትገኛለች ማለት ነው። ቤዛ የምትባል ሴትዮ ከፍቅር እናት ገንዘብ ለመውሰድ ደፋ ቀና እያለች ትገኛለች። ባቡሬና ሌሊ ፍቅራቸውን የሚገላለጹበት ቀን መቼ ነው የሚለውንም በጉጉት የምናይ ይሆናል። ውድ የሌላ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታት በቀጣይ ፓርት እስከምንገናኝ ድረስ አሰላሙ አሌይኩም ወራሕመቱላሂ ወበረካቱ።